ሰላም ሰላም ሰላም ውድ የቻናል ቤተሰቦች እንዴት ናቸው ልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም ተመልሰን ተገናኝተናል። ዛሬ ደግሞ እስኪ የምናየው ወደ ከስታዲየም ወደ አምባሳደር እየተሰራ ያለውን የኮሪደር ልማት ነው የምናየው። ግን የጀመርነው እንግዲህ በተቃራኒ ይሆናል ማለት ነው። መነሻ ጋር አሁን ያለነው ኢትዮጵያ ሆቴል ጋር ነው ወይም ደግሞ በአጭሩ አምባሳደር አካባቢ ነው ያለነው። እንግዲህ አምባሳደር ፓርኩ ያ ፊት ለፊት የምታዩት የነጭ ህንፃ ጋር ስር ያለው ወይም ደግሞ ማንዲያው ስር ያለው ፓርክ ነው አምባሳደር በመባል የሚታወቀው። እኔም ከዚህ በፊት ያሳየኋችሁ ነበር። ፓርኩ የት እንደሚገኝም በዝርዝር ነግሬያችሁ ነበር። እንግዲህ ሲኒማው ደግሞ እዚሁ ህንፃ ላይ አለ፣ በተለይ በዛኛው መዳር በኩል ማለት ነው። እንግዲህ እንደምታዩት ህንፃውም እያደሱት ነው። በጣም የቆየ ህንፃ ነው እዚህ አካባቢ ላይ እንግዲህ ወይ ደግሞ ባጭሩ ንግድ ባንክ በራፍ ላይ ነን ማለት ነው። ትልቁ ንግድ ባንክ ህንፃ በራፍ ጋር ነው የተነሳ ነው። ከዚህ ተነስተ ነው ቀጥታ ወደ ስቴዲየም አደርገን ነው ጉዟችን የሚሆነው። የዛሬ ጉዟችን በዚህ አቅጣጫ ይሆናል ማለት ነው። እንግዲህ እንደምታዩት ዙሪያው ያው ከስራ ሰዓት መውጫ ነው። እንግዲህ እንደ ትንሽ ጭንቅንቅ ነገር ብለዋል። የመኪና መዘጋጋትም አለ እንደምታዩት። እንግዲህ ፊትለፊቱ ወደ ታችኛው ቤተመንግስት የሚወስደው መንገድ ነው። እኛ ግን ወደ ቀኝ አድርገን ወደ ስቴዲየም አቅጣጫ ነው የምንሄደው። እዚህ አካባቢ በብዛት ወንዝ ዳርቻዎች እኔም ከዚህ በፊት እንዳሳየኋቸው ጊዮን አሳይቻችሁ ነበር። የጊዮኑ መነሻው እንግዲህ ከዚህ ከፊት ለፊት፣ ከመኪናዎቹ ጀርባ ላይ ነው የሚነሳው። ከሱ ጀምሮ እስከ እስጢፋኖስ ጥግ ድረስ ወይ ደግሞ እነዚህ የብረት ድልድዮች ወይም መስታወት ድልድዮች የተሰሩበት አካባቢ ድረስ የሚሸፍን ፕሮጀክት ነው የጊዮን ወንዝ ዳር ልማት። ከሱ ቀጥሎ ደግሞ እንግዲህ ሬቻ ፓርክ ነው ያለው። ከነዚህ ከሁለቱ በላይ ደግሞ አምባሳደርን ከዚህ በፊት አሳይቻችሁ ነበር። እንግዲህ ከጊዮን ውጭ የእስጢፋኖስ ወንዝ ዳርቻ ወረድ ያልቋል። የዚህኛውም አምባሳደርም እንደዚሁ በተመሳሳይ ያልቋል። ከሱ በላይ በኩል ደግሞ አንድ ቀን አንድ ቪዲዮ ብቻ አሳይቻችሁ ነበር፣ የተወሰነ ደቂቃ ያው በድምጽ ባይሆንም በተለ ይሄ ፍልውኃ አካባቢ እየተሰራ ያለ ወይም ደግሞ ታጥሮ የሚሰራ የወንዝ ዳር ልማት አለ። እሱንም አሳይቻችሁ ነበር የተወሰነውን ክፍል ያክል በተለይ ከዚህ ከኩባ ፓርክ ወይ ደግሞ የካራማራ መታሰቢያ ድል ሀውልቱ ካለበት ያው የተወሰናችሁም ጠይቃችሁኝ ስለነበር ኮመንት ላይ እሱ ጋር አንድ ላይ አድርጌ ከዚህ በፊት አቅርቤላችሁ ነበር፣ ያለ ድምፅ ማለት ነው። በመሀል ላይ የሆነ ቀን አቅርቤላችኋለሁ። እንግዲህ አካባቢው ይህን ነው የሚመስለው። እንግዲህ አሁን ከንግድ ባንኩ ቀጥለው እዚህ ሌላ እዚህ አካባቢ የሚታወቅ ምን አለ ካላችሁኝ እንደ ጋንዲ ሆስፒታል አለ። አሁን አለፍ ብለን መስቀልም እዚሁ ነው። ቀጥሎ ደግሞ በዚህ በግራ በኩል በተለይ የወንዝ ዳርቻዎቹን ሳያሳያችሁ አካባቢው ላይ ምን አሉ የሚሉትን በዝርዝር ስነግራችሁ የዚህ የአድቬንቲስት ቸርችም አለ አሁን እዚህ ማሽኑ ያለበት ጋር ማለት ነው። በግራ በኩል አሁን ባሷ አሸፍናናለች እሱ አለ። ከነዚህ በላይኛው በኩል ደግሞ በዚህ በፍልውሃ እንደዚሁም የዘውዲት ሆስፒታል አሉ እንግዲህ ፊት ለፊት ያለው ነው። እዚህ አድቬንቲስት ቸርች ያልኳቸው እች የጎጆ ቤት ጦር ትሪያንግል ነገር ያለባት እሷ ናት። እንግዲህ በዛኛው በኩል እንግዲህ ወንዝ ዳርቻው በኩል እነዚህ ቤቶቹ ዙሪያ ወረድ እየተከፋፈቱ ነው ያሉት። በተለይ ዚጊዮን አካባቢ ያሉ ቤቶች በዚኛው በኩል ብቻ ሳይሆን በጀርባቸውም ወይም ደግሞ በወንዙ ባለበት አቅጣጫም አገልግሎት እንዲሰጡ እየተከፈቱ ነው ያሉት እና እዛ አካባቢ ደግሞ ወንዝ በተለይ እነዚህ ወንዞች በደንብ ሲጸዱና ሲጠናቀቁ ሌላ መልክ እንዲኖራቸው የሚያደርግ ነውና ጥሩም ይመስለኛል። በተለይ በዚህም በሁለቱም በኩል ምናልባት ሰው አማራጭም ሊፈልግ ስለሚችል ማለት ነው። እንግዲህ ያችን ህንፃ እያለቀች ነው እንደምታየት በደንብ ቀስ በቀስ እያየናት ደረጃዋ ጨማምራለች። እንግዲህ ኮሪደር ልማቱ እንደምታየት በዚህኛው በቀኝ በኩል የእግረኛው ነው አሁን ላይ እየሰሩ ያሉት የመሃለኛው አንስተውታል። ወደ አስፓልቱ ከዚህ በፊት እዚህ ሚላችሁ ከሆነ አካፋይ፣ እነዚህ ዛፎች ምናምን ነበሩ አሁን አንድ አቅጣጫ ነገር ብቻ ነው ማለት አንድ ወጥ የሆነ እንትን ያደረጉት። ወደ ታችና ወደ ላይ የሚሄዱ መኪኖች መለያ ወይም ደግሞ አካፋይ የነበረው ሰሞኑን ያነሱት እያየኝ ነበሩ ምና ና እስከ አዲስ ነገር ስላለው፣ ለዛም ነው ወደዚህ ዛሬ እዚህ መጥተን እንድንጎበኝ የፈለግኩት ለዚሁ አላማ ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ በየጊዜው የምትቀላቀሉ ነው አላቸው እና ያው ነባሮችም ኮመንት ላይ እያስቀመጣችሁልኝ ነው፣ ሀሳብ አስተያየታችሁን አስቀምጦልኝ። እንግዲያው ጋንዲ ሆስፒታል ይሄ ነው። ማተመ ጋንዲ የነጻነት አባት ነበረ። እንግዲህ ያው ብዙዎቻችሁ ታውቁት ይሆናል፣ ግን ሕንድ ውስጥ በተለይ እንግሊዞችን በመታገል በሰላማዊ ትግል ማለት ነው የእሱ መታሰቢያ ነው የሚሆነው መቼም ጋንዲ ሆስፒታል እንግዲህ እግረኛ መንገዱ ያው ሸክላው የተወሰነ የተወሰነ ቦታ ላይ እየሰሩ በዚኛው አካባቢ ላይ ያልቀዋል። ከዛ ውጭ ግን እነዚህ ቢጫዎቹ አምፖሎች ተከሉ ስለሆነ ኦልሬዲ እንትናቹ ብረቱ ቆመው ነው የሚታየው በፊት ላይ እኔም ቆይቷል እንጂ አሳይቻቸው ነበር። እዚህኛው መስመር ላይ እነዚህ ነጫጭ በጣም የድሮ አምፖሎች ነበሩ። በዚህ መደራ በዚህም በግራም በቀኝም ማለት ነው አሁን በዚህኛው በአዲሱ እና በደንብ ጎልቶ በሚታዩት በእነዚህ በቢጫዎቹ ል ፊት ለፊት ባለው ማለት ነው በነሱ እየቀየሩት ነው የሚገኘው። ትንሽ አካባቢው ላይ መጨናነቅ ይበዛዋል ብዙ ጊዜ በተለይ መንገዱ ያው እንደምታዩት፣ ስፍሩ እንደምታውቁት በጣም አስፈላጊ እና እንደዚሁም ደግሞ በደንብ እንትን የሚበዛበት ነው። እንቅስቃሴ በጣም ያለበት አካባቢ ነው። ሆስፒታሉ እንዳለ ሆኖ ወደ መስቀል አደባባይ፣ ወደ ቦሌ ከዛም ደግሞ ወደዚህ በተቃራኒ ለሚመጡ መኪኖች በጣም ብዙ እንትኖች ይኖሩበታል፣ እንቅስቃሴ ያለበት ሰፈር ነው እና እንደውም ትንሽ አስፓልቱ ጠበብ ያለ ይመስለኛል እያልን ቢሆን የላይኛው ወንዝ ማለት ግን ታች ድረስ ተሸፈነ ታጥሮ ነው የሚታዩት። ከዚህ ከታችኛው ቤተ መንግስት ወይ ደግሞ በፍል ውሃ በታችኛው በኩል ያለው ወንዝ ዳሩ ልማት ማለት ነው። እንግዲህ ስቴዲየም ዙሪያው ጋር እየደረስን ነው የምንገኘው። ነዳጅ ማደያው ጋር ደርሰናል። አሁን በነገራችን ላይ በፊት እንግዲህ ስቴዲየም ዙሪያ ሲባል ምንድን ነው በብዛት የመኪና ማሰልጠኛ መለማመጃ ነበሩ። አሁን ላይ አልፎ አልፎ ቆመው የሚጠይቁ ልጆች ካሉ በስተቀር የለም። እሱም ከዛ ውጭ የሳይክል እነዚህ የሞተር እንደዚሁም ጂወተን የሚያጫውቱ በተለይ የቆያችሁ እዚህ ትዝ የሚላቸው ከሆነ ላስታውሳችሁ ብዬ ነው በብዛት ነበሩ። አሁን እነዛ እነዛ ነገሮች አልፎ አልፎ ግን ሰዎች ጠይቀ ቆመው የሚጠይቁ ወጣቶች ይኖራሉ መለማመድ የሚፈልግ በዚህ በኩል በግሮክ ስታደርጉ ይጠይቋቸዋል እንጂ እንደ በፊቱ እዛች ከስቴዲየሙ ጀርባ ላይ ሆነው የእነዚህ የሳይክል የመኪና የሞተር መለማመጃዎች ምናምን የሉም እንግዲህ ስቴዲየሙ ዙሪያ አሁን ላይ ምንድን ነው ያለው እነዚህ የስፖርት አልባሳት ጋር የተገናኙ ሱቆች ናቸው በብዛት ያሉት ከዚህ ውጭ መጠጥ ቤትም አለ መጠጥ ቤቶች፣ ምግብ ቤቶች አሉ። እንደዚሁም የቆዳ ውጤቶች በብዛት አሉ። በተለይ አሁን እየሄድን ባለንበት በእነዚህ በዛፎቹ ስር የቀበቶ ቦርሳ፣ ጫማዎች፣ የተለያዩ ነገሮች የሚሸጡ በርካታ የእነዚህ የቆዳና የሌዘር ውጤቶች መሸጫዎች ይገኛሉ። እንግዲህ ው የሆነ ወንዝ ዳርቻ ብዙ ጊዜ እኔም ሳሳያችሁ ነበር። በተለይ ክረምት ላይ ይህን ይመስላል። በዚህ የገባው ነበረ ማሳያችሁ? ይህኛውም እያጠናቀቁት ነው። በነገራችን ላይ በተለይ አሁን እቺ ከቀለበት ከምትመስለው ነገር ውጭ እሷም መሬቱ ላይ አሁን ከዚህ ከቆርቆሮ ስር ላይ ሸክላዎች አንጥፈውለት በደንብ እያጠናቀቁት ነው። ድልድዩም ከዚህ በፊት ባለፈው አሳይቻቸዋለውኝ የተለያዩ ብረት ነገሮች እያደረጉባቸው ነው የሚገኙት። እንግዲህ በዚህ በግራ በኩል ያሉት ከዚህ ከሚድሮክ ሕንጻ ጎን ላይ ያሉት እነዚህ በጣም የቆዩ ሕንፃዎች ናቸው። እዚህም በብዛት እነዚህ የቱር እና ትራቭል አስኮቢዎች አሉ። በተለይ አሁን የፊትለፊት ያለው ህንፃ ላይ ካፌዎች፣ ግቦች፣ ከታች በኩል ደግሞ እንደ ጌጤ ነገሮች ማየት አለውኝ። ራውንድ ላይ በብዛት እንደዚያ ነው። እንደዚሁም ጌጣጌጥ ነገር፣ እነዚህ የሸክላ ምናምን የመሳሰሉ ነገሮች፣ የሀገር ባህል ውጤቶች መሸጫዎች አሉ። እነሱ ጀርባ ላይ ደግሞ እንግዲህ አዳዲስ ግንባታዎች አሉ። በተለይ እነዚህ ወንዙን የወንዙን ዳር ይዘው ማለት ነው። እንግዲህ ጠጋ ስንል አሳያቸዋለው። እንግዲህ ወረድ ስንል ደግሞ በተለይ ወደታችሁ ዋናው መንገድ አቅራቢያ ላይ በነገራችን ላይ ዛሬ ኳስ አለ። ቅዱስ ጊዮርጊስ መሰለኝ ሰሞኑን እንግዲህ አዲስ አበባ ስታዲየም ተመልሰዋል። ኢትዮጵያ ፕሪምየር ሊግ ስለተጀመረ እዚህ አካባቢ ላይ በብዛት ወጣቶች ይታያሉ ኳስ አይተው የሚወጡ ትላንትና ከትላንት ወዲያ መሰለኝ የቡና ጨዋታም ነበር እና ሰሞኑ በርካታ ጨዋታዎች አሉ አሁን እንኳን በእርግጥ በቲቪ መከታተል ይቻላል መሰለኝ ኦቢኤን ማስተላለፍ ጀምሯል እንግዲህ እንደ በፊቱ የግድ እዚህ መጥቶ ትኬት በእርግጥ የስቴዲየሙን ያክል እንትኑ ላይተካ ይችላል እንግዲህ የቆዳ አልባሳት ውጤቶች ያልኳችሁ እዚህ ስር ላይ ነው። እንግዲህ ስታዲየሙ እዚህኛው ውጭ በኩል ላይ ያው እንግዲህ በብዛት የሚታወቀው የስታዲየሙ ዙሪያ በትርጉም ቤቶች ነው። የተለያየ ጉዳዮች ከዋላችሁ በተለይ የትርጉም ስንትኖች አብዛኛው ሰው እዚህ እየመጣ ነው የሚያስተረጉሙ። ከዛ ውጭ ያው እንግዲህ እየታያችሁ ከሆነ በእንደዚህ በህንፃዎች ስር የሚሰሩ ሌሎች ህንፃዎችም አሉ። በተለይ በታችኛው በኩልም አለ፣ በዚህኛው በዳር በኩልም አለ። በዚህ በቀኝ በኩል እንግዲህ ወደ ጫፍ እየደረስን ያለ ነው እና ባስ ስቴሽኑ ከሱ ጎን ላይ ደግሞ እነዚህ የቴሌብር ኤጀንቶች ወኪሎች ዙሪያውን ይዘወት ነው የሚገኘውና ትላንትና የቦሌን ኮሪደር ነበር ያየ ነው። ዛሬ ደግሞ ወደዚህ ተመልሰናል። የቦሌ ያው በጣም አስፈላጊ በጣም መንገብጋቢ ከሚሆኑ ኮሪደሮች አንደኛው እሱ ነው። ንግድ በብዛት የሚከናወንበት አካባቢዎች ስለሆነ መንገዱ ደግሞ በዛው ልክ በጣም ጥብብ ያለ ትንሽ ምቹ ያልሆነ አይነት ነው የነበረው። ያው ምናልባት ያው ከእድገቱ ጋር የመጣ ሊሆን ይችላል። የቆየ መንገድም ስለሆነ ከዚህ ከሃያ ሁለት ማዞሪያ እንደዚሁም ከካሳንቺስ ወይ ደግሞ ከውራኤል ወደ ቦሌ ብራስ የሚሄዱ ሰዎችም እንደዚሁም ደግሞ መኪኖች ትንሽ ንቅንቅ ብሎ ነበረ እንትን የሚለው ያው እንግዲህ አንደኛው ህንፃዎች ያልኳቸው እዚህ ጋር ነው እየተገነቡ ያሉት የዚህ ግን መግቢያ በራፍ ላይ ማለት ነው በነገራችን ላይ እዚህ ላይ ኩዊንስ አለ ኩዊንስ የሱፐርማርኬት እንግዲህ አሁን ከተማው ላይ በብዛት ሸማቾች ከሚጠቀሙት ሱፐር ማርኬቶች አንደኛው እሱ ነው። ሰዎችም ይበዛሉ። ያው ሊሚቴሽን አለ። የፈለጋችሁትን ያክል የሆነ ነገር በኪሎ አታገኙም። ነገር ግን ዋጋው ቀናሽ ነው፣ ልክ መንግስት እንደሚያከፋፍለው ሁሉ ማለት ነው። ሸማቾች ሄዳችሁ ቀበሌ የሆነ ነገር በሊሚቴሽን ነው የሚሰጣቸው፣ ዋጋው ቀነስ ስለሚል ማለት ነው። ለንግድ አላማ ወይም ደግሞ ለሌላ ነገር እንዳይውል ያው እንደዛ ይደረጋል እና እዚህም እንደዛው ነው። ልክ በዛው በሸማቾች መርህ አይነት ነው የሚንቀሳቀሰው። የሆነ ነገር ስትፈልጉ ይህን ያክል ኪሎ ብቻ ተብላችሁ ሰውም በሰልፍ ነው በወረፋ ነው የሚገዛው። እንግዲህ አሁን ምናልባት የስራ መውጫ ሰዓት ስለሆነ ካልሆነ በስተቀር ብዙ ጊዜ ሰው አ ያለኝ በዚህ ሰልፍ። እንግዲህ ያው ታክሲ ስቴሽኑ ጋር ወይም ደግሞ ባስ ስቴሽኑ ጋር ደርሰናል። ታክሲ ስቴሽኑ እንኳን አለፍ ብሎ ነው የሚገኘው ወደዚህ ወደ ጦር ኃይሎች ወደ ሜክሲኮ እንዲሁም ወደ ቄራ የተለያዩ ቦታ የሚችሉ ታክሲ ስቴሽኑ ከዚህ ከድልድዮቹ አለፍ ብለን እዛ አካባቢ ጋር ነው የሚገኘው። እንግዲህ እንዲህ እያልን ወደ ጫፍ እየደረሰን ነው የምንገኘው። ሌላ እዚያ አካባቢ ምን አለ ካላችሁኝ፣ ያው ከዚህ በፊት ባለፈው ነግሬያቸው ነበር። በተለይ አዳዲሶች ካልሆናቸው በስተቀር እነዚህ ውጭ ምንዛሪ የሚሰሩ ቢሮዎች አሉ ኤክስቼንጅ የሚሰጡ ማለት ነው። ዶላር አሁን ያው ነጻ ስለተደረገ በግለሰብም ማለት ነው ሱቆች ከፍተው የሚሰሩ የምንዛሪ ቤቶች በርካታ ቤቶች አሉ። እዛም በዛኛው በኩል ብሔራዊ ጋም እንዳሉት አይነት ማለት ነው፣ ወይም ደግሞ በለገሃር በኩል እንዳለው በዚህኛው ማስፋልት ሻገር ስንል እናየዋለን። የዚህ የሚድሮክን መስሪያ ቤት ወደዚህ በኩል ጠጋ ብሎ ማለት ነው፣ እነዚህ ህንፃዎቹ አረጌዎቹ ህንፃ ስር ይገኛሉ። እንግዲህ እንዲህ እንዲህ እያልን ወደ መጨረሻ ደርሰናል። እንግዲህ ሻገርንንና ደግሞ የሚቀጥለውን ፓርት እንቀጥላለን። መዳረሻችን የሚሆነው ወደ ሬች አካባቢ፣ በተለይ በዋናው በር መግቢያ ላይ ያለውን የተወሰነ ድባቡን አሳያቸዋለሁ። እንግዲህ መልካም ጊዜ ይሁን። ቻው።